ነው። አልፈልግም። ሰላም ሰላም ውዴት የዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በስደቱ ሀገር የምትኖሩ ኢትዮጵያውያን፣ ኤርትራውያን ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለእናንተ ይሆናል ብዬ ያሰብኩት ለእኔ እየጠቀመኝ የፊታችሁ እንደዚህ ምናምን ለሚሸበሸብባችሁ ማድያት ለሚወጣባችሁ ሰዎች ጥቁር ጥቁር ነጠብጣብ ላለባችሁ በጣም ለኔ የሰራልኝን ለእናንተ ላሳያችሁ ይ ይላችሁ መጥቻለሁ። በትዕግስት በጥሞና እያያችሁ ለራሳችሁ ቤታችሁ ውስጥ ቀለል ባለ ነገር ስለሆነ መስራት ትችላላችሁ። እና ቪዲዮን ደግሞ ሰብስክራይብ ብታረጉ ላይክ ብታረጉ ደስ ይለኛል። እና ወደ ቪዲዮ እንሄዳለን ማለት ነው። የምሰራው ይሄ ነው። እንተ ጡጦህን ዛርግ ጡጧም እና ማሩን በቃ ልዜ እየበላ ነው። እና የሚያስፈልገን እሬት ነው። እሬት እንደዚህ አርጋችሁ አጥባችሁ፣ ያው አጥቤ አጥበይ ነው እዚህ ያመጣሁት፣ ማጠብ ግዴታ ነው። ይሄ እሬት እንደዚህ ቆርጠን ምንም፣ ቁጭ ብላችሁ ፊልም እያያችሁ የምትሰሩት ነገር ነው። ከባድ ነገር አይደለም። ከዛ ምን እናደርገዋለን ከፈለግን መፍጨት ይቻላል፣ ይህንን አንስተን ማለት ነው። ግን እኔ ያልፈጨው ፈጨው እንደዚህ አረግና ለቦታ ቆርጣለሁ። እሬት በጣም እኮ ነው የሚመራው። እኔ እንዴት አንዳንዶቹ ይበሉታል። እንዴት እንደሚበሉት ፈጣሪ ነው የሚያውቀው። ሐሞት የሚጠጣ እሬት የሚበላ ሰው ግን ጤነኛ ነው። መዳኒት ነው ግን ብቻ እንዴት ይወርዳል ነው እና እንደዚህ ይሄንን አያችሁት። ይሄ ምን እናደርገዋለን ከውስጡ አቅፍቀን እንዲየፈቀፈቀን እናወጣ። አረ በቃ ቅዱስ በቃ ከማርፈቻችሁ ራሱ እንዲህ ስታደርጉት ይወጣል። ያ እንዲወጣ ማለት ነው። ትዕግስት ትዕግስት፣ ግዴታ ነው ለመማር በትዕግስት አድርጋችሁ ማየት ነው። ምንም ኤዲት አላደርገውም። እንደዚሁ እድቅ በልልኝ እንደዚሁ ነው ቀርጭ ምለቅላል። ምክንያቱም ዝም ብሎ ከላይ ኤዲት አርግብል ተስተው ለእናንተ አይገባችሁም። እና እንደዚህ እኔ አሁን ቡና እየጠጣሁኝ እዚ ብዬ ለፊቴ ደግሞ ይሰራለው ማለት ነው። ይሄ ከፈለጋችሁ ፀጉራችሁ መቀባት ይቻላል

ስእያረግን እያዋህድን ማለት ይቀጥላል እና እንደዚህ እያደረግን በደንብ ለአንድ ጊዜ አይደለም። ይሄ አስቀምጣችሁት ጠዋት ማታ

ከዛ ቤታችሁ ቁጭ ብላችሁ ፊልም እያያችሁ ምናምን ሳር ነገር ነው፣ ከባድ ነገር የለውም። ላይፋችሁ ቀለም አድርጋችሁ ነው ታክብዱት። እንደዚህ እያደረገ ማሩ፣ ንጹህ ማር ስለሆነ በጣም ያስቸግራል።

ለማማሰል እንዲመቸኝ እናደርጋለን። ቁጭ ማር አድርገናል። ከዛ ምናረጋለው ጆንሰን የት አንድ ላይ እንዲያርገን ባልዚንም ማረግ ትችላላችሁ። በነገራችን እናንተ እንትኑ ግን የለውም ተበንጥሏል እና ልክነኛ ቤቢ ቤቢን ከነ ነው የሚባለው ጆንሰን ነው። ከዛ በደንብ እናሸዋለን። ቅባቱ እና ማሩ ሬቱ አንድ ላይ

ማሩ ሬቱ እና ቅባቱ እንዲዛሀ በደም ትልካችሁ እንዲ ያለቃችሁ ከዛ ወጋስ በደምብ ባርጋችሁ ነው ማዋሀድ ያለባችሁ። እኔ እንትን ድምፁ እንዳይረብሻችሁ ነው። በደንብ ካዋሃዳችሁትን እያች ለሚሆን በደንብ ማሩ እና ቅባቱ እሬቱ አንድ ላይ በደንብ እንደዚህ አዋህዶ ከዛ አሁን ወደ መቅባት ማለት ነው። እዛን ጊዜ ፊታችሁን በዳ፣ ጸጉሬን ሰበሰቡት፣ እንዲህ አረጋችሁ። አቤት ውስጥ እኔ ፊቴ ብታዩ ይሄ እንዲያ ነበረም፣ ጥቋቁር ነገር ምናምን ነበረው። እሬት እቀባለው ማርቀባለው ከዛ ምንድነው የምታደርጉት? ይሄ እንትነው ማንኪያ ያስፈልገኛልና በእንደዚህ እቃ ካላችሁ እንደዚህ ተፈርዝ ነገር ከዛ አርጋችሁ አስቀምጣችሁ ብርጅ ውስጥ አርጋችሁት ማታ ጠዋትም ተቀው በደንብ ለሁቱ ነው ማየት ከፈለኳችሁ ጠዋትና ማታ

ምንጥ የሆነ ነገር ፊታችሁ ላይ ምስምስ የሚያደርግ ነገር አለው። ስማ ያደረጋችሁ ቤታችሁ ውስጥ ራሳችሁን መጠበቅ ይሄ አሁን እንደዚህ ቀጥል እናድርጋችሁ። ቁርጭ ውስጥ ባስቀመጥ የሰራሁት እህል ይህ ነው። ከዛ በቃ ፊታችሁን እንዲረጋችሁ ማሳጅ ማድረግ ወደ እንደዚህ እያደረጋችሁ

ቆዩት ሳላሳ ሰላሳ ደቂቃ አንድ ሰዓት ምንም ብትሄዱበት ካሌላ ቢውልም ፊታችሁ ላይ ምንም አይነት ጉዳት አያደርስም። የሚያጸዳላችሁ አልቆሻሻችሁን ልብታችሁን ጤና ነው እንጂ የሚጠብቀው ሌላ ምንም አይነት የለው የለውም። እንዲያደረጋችሁ አከባከቡ እወዳችኋለሁ። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳረጉ